ፍስሐ ወሰላም ደስታና ሰላም ሆነ ብሎ ሞትን ድል አድርጎ ለሁላችን የነገረን ኢየሱስ ክርስቶስ አሁን በልቡናችን ገብቶ ይኖርልን። በአብ ስም አብኜ አብን ወላዲ ብዬ በወልድ ስም አምኜ ወልድን ተወላዲ ብዬ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራፂ ብዬ ሶስት መሆኑን በአካል በስም በግብር ብናገርም በእዘዝ በአገዛዝ በመለኮት ይናለም ፈጥሮ በማሳለፍና በመሳሰሉት በባህሪ በፈቃድ በህልውና አንድ አምላክ እግዚአብሔር ብዬ ዛሬ እለቲቱ ከትንሣኤ በኋላ ያለችው ረቡዕ ምን እንደምትባል ምን ተብላ እንደተሰየመች በቤተ ክርስቲያናችን ስርዓት ያለውን አስታውሳለሁ። እግዚአብሔር አምላክ የምንሰማውን በልባችን ይጻፍልን። በያላችሁበት ሁሉ አሁንም የእግዚአብሔር ረድኤቱና ቸርነቱ ከሁላችሁ ጋር ይሁን። ዛሬ ረቡዕ አለዓዛር ተብሎ ተሰይሟል። ዕለተ ረቡዕ ለፍጥረት አራተኛ ቀን ነው። አለዓዛር የተባለው ሞቶ የነበረው ረቡዕ ቀን ነው። እንደገና ዛሬ እቺ ናት። አልአዛር ከመቃብር የተነሳው በአራተኛው ቀን ስለሆነ ዛሬ አራተኛዋ ቀን ረቡ ለትንሣኤ እሁድ አንድ፣ ሰኞ ሁለት፣ ማክሰኞ ሶስት፣ ረቡ አራት አልአዛር ተብላ ተሰይማለች። እርግጥ የአልአዛር ሞቱም ረቡ ቀን ነው የተነሳው ግን ከሆሳዕና ፊት ባለች ቅዳሜ ነው። ታሪኩ የተጻፈው ከአራቱ ወንጌላውያን አንዱ በሆነው በቅዱስ ዮሐንስ ወልደ ነጎድጓድ ነው። የቅዱስ ዮሐንስ በረከት ረድኤቱ ከሁላችን ጋራ ይሁን። በዮሐንስ ወንጌል ምዕራፍ 11 ላይ በቢታንያ የነበሩ የማርያምና የማርታ ወንድም አለዓዛር የሚባል ሰው የጌታ ወዳጅ እንዳለ ተጽፏል። የአለዓዛር ታሞ በነበረ ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስን ደቀ መዛሙርቱ ከእሱ ጋር እንዳሉ መልእክት ልከው ማርታና ማርያ ወይም ማርያም እባክህና የምትወደው አለዓዛር እነሆ ታሟል ብለውት ጌታችን ኢየሱስ ክርስቶስ ግን የመጣው ከሞተ በኋላ ነው። በወንጌሉ እንደምትመለከቱት ዮሐንስ ወንጌል ምዕራፍ 11 ቁጥር 39 ላይ ስታዩ ማርያምና ማርታ ጌታ ሲመጣ አለዓዛር ሞቶ እንደውም ዛሬ አራት ቀን ሆኖታል፣ ሲሉ እንመለከታለን። ዛሬ አራት ቀን ሆኖታል ስለዚህ አራተኛዋ ቀን ረቡዕ፣ አንድ ለፍጥረት አራተኛ ቀን፣ ሁለት አልዓዛር የሞተባት፣ ሦስት የተነሳው በአራተኛ ቀን ስለሆነ መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳው አምላክ እርሱ በዕለተ እሑድ ሲሆን፣ እችን ረቡዕ የአልዓዛርን ትንሣኤ እናስብባታለን። ወንጌሉ ላይ እንደነገርኳችሁ መድኃኒታችን ኢየሱስ ክርስቶስ ትልቅ እኔ ነኝ እኔ ነኝ ብሎ ከተናገራቸው የአምላክነቱን ነገር ከሚገልጹት አንዱ የተነገረው በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ነው። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ በልብ መታሰቡ፣ በቃል መነገሩ ከፍ ከፍ ይበልና አምላካችን መድኃኒታችን ኢየሱስ ክርስቶስ እንዲህ አላቸው ይላል። ለማርያም፣ ለማርታ፣ ለተሰበሰበው ሕዝብ፣ ለደቀ መዛሙርቱ፣ ለሁሉም አነ ውዕቱ ትንሣኤ ወሕይወት እኔ ትንሣኤና ሕይወት ነኝ፣ አላቸው። ትንሣኤና ሕይወት ነኝ የሚለውን የነገራቸው ኢየሱስ ክርስቶስ በቃሉ ምስጢሩ እኔ ራሴ ለትንሣኤ በኩር ነኝ ነው። ቅዱስ ጳውሎስ ብርሃነ ዓለም በረከቱ ይደርብንና በአንደኛ ቆሮንቶስ ምዕራፍ አስራ አምስት ላይ ስንመለከት ቁጥር 20 ላይ ኢየሱስ ክርስቶስ ለትንሣኤያችን በኩር ሆኖ ተነስቷል ይላል። እርሱ ሕይወትን የሚሰጥ እርሱ መድኃኒት ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቷል። እዚህም በቢታንያ ምን ብሎ ተናገረ? ክብሪ ግባውና መድኃኒታችን ኢየሱስ ክርስቶስ አነ ውዕቱ ትንሣኤ ወሕይወት፣ ትንሣኤና ሕይወት እኔ ነኝ። እውነቱን ነው፣ ማንም የለም ኢየሱስ ክርስቶስ ብቻ ሞቶ ተነስቷል። ዓለማችን ላይ ብዙ የእምነት መስራቾች እናውቃለን፣ ሞተዋል፣ አልተነሱም። መቃብራቸው ከተገኘ አጥንታቸው በመቃብር ውስጥ ነው። የእኛ አምላክ ኢየሱስ ክርስቶስ የድንግል ልጅ፣ አብ ልጅ፣ እርሱ ግን ሙስና መቃብርን በዕለተ ቀዳሚት አጥፍቶ እነሆ በሦስተኛው ቀን በዕለተ እሑድ ተነስቶልናል። የተነሳ አምላክ ሞትን ድል አድርጎ የተነሳው ይሄ ሁሉ ለእኛ ስለሆነ ሮሜ ላይ እንደሚናገረው ሐዋርያው ምዕራፍ 4 ቁጥር 25 ላይ መሰቀሉ መሰጠቱ ለኃጢአታችን፣ ሞትን ድል አድርጎ መነሳቱ ደግሞ ለጽድቃችን ነው እንዳለ ስለ ሁላችን የሆነ ታላቅ ነገር ነው። ትንሣኤና ሕይወት እኔ ነኝ፣ ትንሣኤና ሕይወት እኔ ነኝ ያለው ኢየሱስ ክርስቶስ አለዓዛርን ሄዶ ከመቃብር አውጥቶታል። የትንሣኤውን ነገር ሊነግረን አለዓዛርን ከመቃብር አውጥቶታል። ወደ መቃብሩ ሄዶ እረ ይሸታል ጌታዊ ሲሉት፣ እሱ ግን ምንም አፍንጫውን አልያዘም። ወደ መቃብሩ ተጠግቶ ወይቤ አለዓዛር፣ አለዓዛር ናአ ጻ አፍአ። አንተ አለዓዛር ና ውጣለው ሞቷል አለዓዛር፣ መቃብሩስ ገብቷል አለዓዛር። አለዓዛር፣ አለዓዛር ና ውጣ አለው። ከዛ በኋላ አለዓዛር እንደተጠቀለለ እንደተገነዘ ወጣና ቀጥ ብሎ ቆመ። ተመልከቱ ኢየሱስ ክርስቶስ አልዓዛር አልዓዛር ና ውጣ ብሎ አልዓዛርን ሲያስነሳው ኬትን ያመጣው አልዓዛርን አልዓዛር ሞቷል፣ ኬት አወጣው? ከመቃብር ከመቃብር የወጣው ስጋው ነው። አልዓዛር አልዓዛር ብሎ የጠራው ስጋውን አይደለም። አሁን እኔና እናንተ የምንሰማው በስጋ አይደለም። ትንሽ ረቀቅ እንዳይልባችሁ ምክንያቱም ሰው የሚናገረው የሚሰማው፣ የሚንቀሳቀሰው በነፍሱ ነው። ነፍስ ደግሞ ለባዊት፣ ነባቢት፣ ህያዊት ትባላለች። ህያው ሆና የምትሰማው ነፍስ ነች። አለዓዛር አለዓዛር ና ውጣ ሲለው መቃብር ውስጥ ያለው አለዓዛር ስጋው ነው ያለው። የምትሰማ ነፍስ የት ነች? ሄዳለች። ሲኦል ነች። ነፍስ የት ነች? ሲኦል ነች። ለምንድነው ሲኦል ያልኳችሁ? በትናንትናውም ትምህርት እንዳየ ነው ባለፈውም የሞቱ ሰዎች ሁሉ ወዴት ነበር የሚሄዱት? ወደ ሲኦል። ስለዚህ ጌታ መጥቶ በዕለተ ዓርብ ነፍሳትን እስተሚያወጣ ሁሉም ሲኦል ነበሩ። ስለዚህ የአለዓዛር ነፍስ የት ሄዳ ነበር? ሲኦል ሄዳለች። ስጋ ውስጥ መቃብር ውስጥ ነው። ስለዚህ ጌታ ሲጣራ ስጋን ከነፍስ ጋር መጀመሪያም የፈጠረ የሰራን እሱ ነው፣ እኔ ነኝ ሲል ነው እኔ ትንሣኤና ሕይወት ነኝ ብሎ ሲናገር እዚህ ጋር እኔ ፈጣሪ ነኝ ስጋችንን የፈጥሮ ነፍሳችንን እፍ ብሎ ያዋሃደን እግዚአብሔር በመፍጠር አንድ ስለሆነ ስላሴ አብ፣ ወልድ፣ መንፈስ ቅዱስ በዘፍጥረት ሁለት ሰባት እንደምታውቁት አዳምን ከምድር አፈር አበጀው በአፍንጫው የህይወት እስትንፋስ እፍ አለበት ብሎ ያው ያደረገን ግሩም ያደረገን አምላካችን እግዚአብሔር የተመሰገነ ይሁን። በስጋም በነፍስም የፈጠርኩ እኔ ኢየሱስ እግዚአብሔር ነኝ ሲል ነው። ብዙ ሰዎች እግዚአብሔር ነኝ ብሎ የተናገረ ተግባሩን ይዩት፣ እየሰራ ያለውን ይዩት። የስጋም የነፍስን ፈጣሪ እኔ ነኝ አለና ስጋን ከመቃብር ነፍስን ከሲኦል ጠራ። የእኛ አምላክ ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና አይግባው። ስጋን ከመቃብር ነፍስን ከሲኦል ነፍስን ጠራት፣ መጣች፣ ከስጋ ተዋደች። አለዓዛር ቆመ። ወወፃ ውእቱ ምውት እንዘግኑዝ ወእሱር ዕደዊሁ ወእገሪሁ፣ እጅግሩ እንደታሰረ አለዓዛር ያ ሙት የሞተ አስከሬን የሆነ አራት ቀን የሞላው አይን እኮ ይፈሳል፣ ሰውነት ይሸታል። አዋሃደና አስነሳው የሁላችን አምላክ እግዚአብሔር። እጅግሩ እንደታሰረ ወገጹኒ ጥብሉል በሰበን ይላል። እጆቹ ተገንዘዋል፣ ሻሹ ተጠምጥሞበታል። እነሆ ኢየሱስ ክርስቶስ ከሞት አወጣው። ፍቱት ይሂድ አላቸው። መታት መስሏቸው ደንግጠዋል። እነሱ መታት አለመሆኑን የሚያውቁት መቼ ነው? ፈታችሁ ተውት ይሂድ አላቸው። ሄደው ፈቱት፣ አለዓዛርን ቀስ እያሉ ፈቱት። አለዓዛር ጌታ ኢየሱስ ክርስቶስ ብሎ ሰገደለት። እቺ ለተረቡ በዚህ በአለዓዛር ተሰይማለች። በአራተኛው ቀን ከሞት ስላነሳው አራተኛዋን ቀን አለዓዛር ተባለች። እንደገና አለዓዛር የሞተው ሮብ ቀን ነበረ፣ የተነሳው ቅዳሜ ነው። ስለዚህ አምላካችን ኢየሱስ ክርስቶስ እዚህ ጋር አንድ ምስጢር ይነግረናል በአለዓዛር ሕይወት አለዓዛር ተነስቷል። ከዛ በኋላ አለዓዛር ተመልሶ ሞቷል። እኔ ግን ሞትን ድል አድርጌ ስነሳ ለዘላለም ሕያው ነኝ ይሄም ደግሞ ለእናንተ ስለሆነ ይኸው አለዓዛርን ከመቃብር አውጥቼ እንዳሳየኋችሁ እንዳስነሳሁት ሁላችሁም ስትሞቱ ገና እንዳትሞቱ አድርጌ አስነሳችኋለሁ። እንዴት ደስ ይላል! እንዳትሞቱ አድርጌ አስነሳችኋለሁ። ይሄ የሚበሰብሰው እንዳይበሰብስ አረገዋለሁ። ይሄ መዋቴ የሆነውን ኢመዋቴ አደርገዋለሁ። ይሄ በውርደት ወደ መቃብር የሚዘራውን እኔ በክብር አስነሳዋለሁ። ይሄ በድካም የሚዘራውን እኔ በኃይል አስነሳዋለሁ ብሎ መድኃኒታችን ኢየሱስ ክርስቶስ ይህንን ድንቅ ነገር ሰራልን። አነ ውእቱ ትንሣኤ ወህይወት እኔ ትንሣኤና ህይወት ነኝ እኔ ትንሣኤና ህይወት ነኝ። አምላካችን ኢየሱስ ክርስቶስ ምን ያላደረገልን ነገር አለ? አለዓዛር በብሉይ ሥጋውን የተነሳው እኛ ሞተን ሳስነሳችሁ ግን በሐዲስ ሥጋ በማይበሰብስ አስነሳችኋለሁ። አለዓዛር ሲነሳ እንደገና ተመልሶ ይሞታል። ወደፊት ትንሣኤ ዘጉባኤ ላይ ሳስነሳችሁ ግን ተመልሳችሁ አትሞቱም ልጆቼ፣ የዘላለም ህይወት ልሰጣችሁ መጥቻለሁ። አነ ውእቱ ትንሣኤ ወህይወት፣ እኔ እኮ ትንሣኤና ህይወት ነኝ አለ ኢየሱስ ክርስቶስ። ስለዚህ እናንተ ክርስቲያኖች፣ የኦርቶዶክስ ልጆች፣ የተዋህዶ ልጆች ወይም ሌሎችም እየሰማችሁ ያላችሁ፣ ይህን ረቂቅ ምስጢር የኢየሱስ ክርስቶስ ቅዱስ ወንጌል በልባችን ይጻፍልን። ስለዚህ አራተኛዋ ቀን እሁድ፣ ሰኞ፣ ማክሰኞ እቺ ረቡዕ ደግሞ አለዓዛር ተብላ ተሰይማለች። ስለዚህ የስጋም የነፍስም ፈጣሪ ኢየሱስ ክርስቶስ ነው። ስጋችንንም እንደገና ከመቃብር አውጥቶ በትንሣኤ ዘጉባኤ ከነፍሳችን ጋር ያዋሃዳል እንደ አለዓዛር የምንነሳባት ግን ደግመን የምንሞትባት ሳይሆን ለዘላለም ሕያው የምንሆንበትን ነው። አምላካችን እግዚአብሔር ከሰማይ ሰማያት ወረደ፣ ከድንግል ማርያም ተወለደ፣ በሰላሳ ዘመኑ ተጠመቀ፣ ሶስት ዓመት ከስድስት ወር አስተምሮ በቀራኒዎ አደባባይ ስለ ሁላችን አምላካችን ነሱን ሰጠ። ነፍሳትን ከሲኦል አውጥቶ በዕለተ እሁድ በታላቅ ግርማ ተነሳ። ዕለተ እሁድ፣ እለተ ትንሣኤ፣ እለተ ሰኞ እለተ ማእዶት እለተ ሰሉስ ማክሰኞ፣ እለተ ቶማስ። ይቺ ደግሞ ፀሐይ ጨረቃ የተፈጠሩባት እለት፣ እለተ ረቡዕ አራተኛዋ ቀን። በአራተኛዋ ቀን የተነሳ አራተኛዋ ቃል ላይ የሞተ ያለ ዓዛር ምሳሌ ሆና ተነገረች። አምላካችን ዛሬ ኃጢአታችን አይሸተውም። እኛን የሞትነውን ሊያነሳ መጥቷል። እኛ በመከራ ያለነውን ሊያወጣ መጥቷል። ይሄ ድምፅ የሚሰማችሁ የኢየሱስ ክርስቶስ ልጆቹ የድንግል ማርያም የጸጋ ልጆች እናንተ ሁላችሁ ምን አይነት አባት እንዳላችሁ እዩ፣ ምን አይነት እግዚአብሔር እንዳላችሁ እዩ። ብዙዎቻችሁ በተለያየ መከራ ኃጢአተኛ ነኝ አይሰማኝም፣ በደለኛ ነኝ አይሰማኝም አትበሉ። ይሰማኛል፣ ቁሙና ጸልዩ። ያደምጠኛል፣ ቁሙና ጸልዩ። ይሰማል እግዚአብሔር እኛ ከለመን ነው። ዛሬም የመጣውን መከራ፣ የመጣውን ቸነፈር፣ የመጣውን ወረርሽኝ የሚገፍ እግዚአብሔር ብቻ ነው። የዓለም ኃይልማ ደክመዋል። የዓለም ሀያላን ኃይልማ ተንበርክኳል። ብቻውን የሆነ እግዚአብሔር ሰውም ይስራው፣ መቅሰፍትም ያምጣው፣ ወገኖቼ እግዚአብሔር ይገፈዋል። በምንም ይሁን በምን እግዚአብሔር አይሰማኝም አትበሉ። በውስጣችሁ ስጋና ደም ያለ እናንተ ድንግል ማርያም ልጆች አትበሉ፣ ይሰማል። አዎ፣ ኃጢአታችን ብዙ ነው። አዎ በደላችን ብዙ ነው። አዎ ለአለዓዛር መቃብር ሲጠጋ ወደ አለዓዛር ጌታ ሆይ ጌታ ሆይ ይሸታል ባሉት ሰዓት አፍንጫውን ያዘ ተብሎ አልተጻፈም። አልያዘም፣ አልሸተተውም። የኔና የእናንተም ኃጢአት አይሸተውም። ከሞት ሊያነሳን ይመጣል፣ ከመቃብር ሊያነሳን ይመጣል። በሁሉም ነገር እኔም ማስተምራችሁ እግዚአብሔር ደግ መሆኑን ብቻ ነው የምነግራችሁ። ሌላ ነገር አይደለም የምነግራችሁ፣ ደግ መሆኑን ነው የምነግራችሁ። አንድ ነገር ላይ ግን ጥንቃቄ አድርጉ። ምንድን ነው የምትበሉት? ምንድን ነው የምትጠጡት? መልካም፣ የምትበሉትን የምትጠጡትን ታውቃላችሁ። የምትሰሙትስ ምንድን ነው? ለልባችሁ የምትሰጡት፣ ለአእምሯችሁ የምትሰጡት፣ ለነፍሳችሁ ምን እንደምትሰጧት ጽኑ። የእግዚአብሔር ቃል በለት ዕለት አንብቡ። የእግዚአብሔር ቃል ስሙ። የሰማችሁትንም ለሌላው ትውልድ አድርሱ። አራተኛዋ ቀን አለዓዛር ትባላለች። አለዓዛርን ከሞት ያነሳ እኛንም ከሞት ያንሳል። ከምንፈራው ነገር ይሰውረን። ይህን ድምፅ ሰማችሁ እናንተ የእናንተ ድርሻ ደግሞ እኔ ለእናንተ ካስተማርኳችሁ እናንተ ደግሞ ሌላው ትውልድ ሁሉ ይህንን ቃል እንዲያገኘው እንዲያገኘው ከሌላ ዓለም እናውጣው ወገኖቼ። ለምን ሸክሙ አይሰማችሁም? ይሰማችሁ ብዙዎች እንደምታደርጉ አቃለሁ። ግን የጠፋውን ትውልድ እናውጣው፣ በምንፍቅና የተበላውን እናውጣው። ይሄንን የኦርቶዶክስ ተዋሕዶ ምስጢራችንን ሰዎች ይወቁት። ዝም ብያል አላስተምራችሁም፣ እድሜ ልክን የተማርኩትን ነው ማስተምራችሁ። ስለዚህ ይሄንን እውነተኛውን የአባቶቻችን ቃል ይዘን ነው እስከ ሞት ድረስ ይሄን ዜና እየሰማን ይሄን ቅዱስ ቃል እየሰማን መኖር ያለብን። ምንፍቅና በበዛበት ክደት በበዛበት ክደትና ምንፍቅና ዓለምና ሌሎቹ ሲያዳረሱ እናንተ ይህን የእውነት ቃል ደግሞ ማዳረስ አለባችሁ። እግዚአብሔር ከእናንተ ጋር ይሁን። አራተኛዋ ቀን ምን ተብላ ትጠራለች? አለዓዛር። አለዓዛርን ከሞት ያነሳ የሞተ ነገራችሁን ያንሳ፣ የምትፈሩትን ነገር ያደርቅላችሁ፣ እመብርሃን ደግፋ ታኖራችሁ። ዕለተ ሐሙስ ነገ ደግሞ እንማራለን፣ ያድርሰን። የጊዜ ባለቤት እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለሉል እግዚአብሔር ክብር ምስጋና ይገባል። ለዘላለሙ አሜን።